እዚህ እዛ በውሸት ነው እኛ የሚያሳምኑ ማለት ነው። ይሄ ነገር ይደረጋል፣ ይሄ ነገር ለመውለናል ይሆናል ብሎ ነው። እኔ አሁን አራት ዓመት ነው አንድ ነው ከሱ ውጭ ከዛም ወትም በቃ እናቴ የምትኖር ብ ነው የሰው ከዛ በቃ አንገቴ ደረሰኝ። እሷ ስትደውል ለብሳለ ከዛ እነሱ ደግሞ ዞሮ ሲያዩ ከኛ ላይ ስልክ ይጠነፋል፣ ቤተሰብ እራሱ እንዳናገኝ ወደዚህ ፋኖ ጋር ያለ እነሱ ሲያወሩ ፋኖ እናንተ ይገላል ከእነሱ ቢሩጪ ማንም ሰው አይቀበሉ ብላለች። ለካ ስናይ እኔ በቃ ቀጥ ብዬ ወጥቼ እዚህ ደረሴ፣ አቀባበል ብሏል ሰው እውነት እዚህ ነው አለ እውነትና እውነት እዚህ ነው አለ። ለካ እውነት እዚህ ያለ እነሱ ወጥቶኛል ከፖለቲካ አሳምነው እኛን በራብ ይገሉ። ምንድን ነው ታምሺ? አንድ ቀን እንኳን ሲቪል ልብስ መልበሳው ከስር ከስር ቲሸርት ሲቪል ብንለፍ ጠረጣሪ ነው ይጠረጥራሉ። ከዛ በቃ ሲቪል ይጠረጠራሉ። ወደ አምስት ወደ አራት ስልክ ወስዷል። እኔ እናቴ ድምፅ መስማት ፈልጋለሁ ከሷ አንድ ወንድ ልጅ እኔ ብቻ ነው። እናቴን ድምፅ ካልሰማ ፕራይቬት ካላገዝኩት እኔ ለሶማሌ ላይ አካውንት አውጥቶ ሰጥ አካውንት ላይ አምሳ ብር ብቻ ነው ደሞዝ እንደገባ ለሱ አልካሉ ግራይ ክራይ ቤት አንድ ልጅ ጓደኛ ነበር። እንሄዳለን ምንም አያደርጉም እነሱ፣ እንኳን አንተ እነሱ ብላ ይላሉ እንጂ አንተን ፈርቶ ቀረ። በሩጫ ወጣሁት ማለት ነው አራት እናቴን አይኔ ራሷ አላየ እንዴት እንዳለች ራሷ አላየ። አንድ ህፃናቶች ሲስተሮች አሉ ሁለት እነሱን ያስተማር የእሷ ክራይ የከፈር አይዞ፣ እኔ ጥሩ ቦታ ነው አለው ይችላልው እዛ ቁጭ ብዬ አሁን መጥፎ አሉ ቦታ አለው ብዬ ብነገር ራሷን ታጠፋለች። አንታጠፋለ እኔ እኮ ጥሩ ቦታ ነው አለው ለእኔ ተመችቶኛል፣ ግን አልተመቸኝም ውስጤ ምን እንደሆነ ይሳት አለ ተቃጠልኩማ። አዛ በቃ እዛ ሁኔታ የነሱን ፖለቲካ የነሱን ውሸትም ከሌንጀር ወደ ሌንጀር ከምሽግ ወደ ምሽግ ከጫካ ወደ ጫካ ይውላስ ምዞ አንድ ቀን አንድ ቀን ከአሸራ ተለያይተን አናውቅም። ልጁ አትሄድ እነሱ አንቴና አለኩ የእነሱ አዛዥ የእነሱ ሸለቃ ጋር እሄዳለሁ አልኩት። እሱም የእኔ አባት ነው ሞቶ ዛሬ ግርሙም በልቼ ያለው የእኔ አባት ነው። አንድ ወር አልሞላ አባቴ ሞቶ ምንም

አንድ አይደለም። ጥሩ ነገር ነው። አመሰግናለሁ።